ቤተሰቦች የእሳቱን አጫጭር መረጃዎች እየቀረቡ ያለው እስከ ፍጻሜው አብራችን ቆዩ። አዲስ አበባ ዩኒቨርሲቲ ብቃትን መሠረት ባደረገ ውድድር የሠራተኞች ምደባ ሊያደርግ መሆኑን አስታወቀ። የአዲስ አበባ ዩኒቨርሲቲ አራት ሺህ ያህል የአስተዳደር ዘርፍ ሰራተኞች ብቃት መሠረት ባደረገ ውድድር ሊመድብ መሆኑንም አስታወቀ። ዩኒቨርሲቲው ይህንን የገለጸው ያለፈውን ስናከብር የተሻለ ነገን ማለም በሚል መሪ ሐሳብ እየተከበረ ያለውን የዩኒቨርሲቲውን የ75ኛ ዓመት የአልማዝ ኢዮቤልዩ አከባበርና የራስን ገዝነት ሪፎርም አፈጻጸምን አስመልክቶ፣ ማክሰኞ ኅዳር 8 ቀን 2018 ዓ ም በሰጠው ጋዜጣዊ መግለጫ ነው። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ፣ ዩኒቨርሲቲ ወደ ራስ ገዝነት የሚያደርገው ሽግግር የእስካሁኑ ጉዞ ሥራ የደረሰበትን ደረጃና ቀጣይ ትኩረት የሚሰጣቸው ጉዳዮች ላይ ማብራሪያ ሰጥተዋል። ዩኒቨርሲቲው የጀመረው ሪፎርም ብቃት ያላቸው፣ መፈጸምና የተሰጣቸውን ተልዕኮ ማሳካት ወይም መደገፍ የሚችሉ ሠራተኞችን መያዝ አንዱ ዋና ዓላማ መሆኑም፣ በዚህም በውድድር እና በብቃት ላይ የተመሰረተ ምደባ ለማድረግ ስራዎች እየተከናወኑ መሆናቸውንና የሰራተኞች ምደባና ስምሪት ማስፈጸሚያ ማዕቀፍ በማዘጋጀት ወደ ስራ መግባቱንም ተናግረዋል። ተቋሙ ከአካዳሚክ ሰራተኞች፣ ከምርምር ማዕከል ቁልፍ ተመራማሪዎች፣ ከአካዳሚክ ቴክኒክ ረዳቶች እና በጥቁር አንበሳ ስፔሻላይዝድ ሆስፒታል ከሚገኙ የጤና ሙያተኞች ውጪ አራት ሺ ያህል አስተዳደር ዘርፍ ሰራተኞች እንዳሉት ገልጸው፣ ከደረጃ ስምንት ለሚገኙ ከደረጃ ስምንት በላይ ለሚገኙ 1500 ሰራተኞች ፈተና በመስጠት ብቃትና ውጤታማነት ማዕከል በማድረግ ምደባ እንደሚያከናውን አስረድተዋል። ከደረጃ ስምንት በታች ላሉ የአስተዳደሩ ዘርፍ ሰራተኞች ደግሞ በሰነድና እስካሁን በነበራቸው የግምገማ ውጤት መሠረት በውድድር ምደባ እንደሚያደርግ አስረድተዋል። የአካዳሚክ ሠራተኞች፣ የምርምር ማዕከል ቁልፍ ተመራማሪዎች፣ የአካዳሚክ ቴክኒክ ረዳቶች እና በጥቁር አንበሳ ስፔሻሊዝድ ሆስፒታል የጤና ሙያተኞች በመመርመሪያው እና በማዕቀፍ መሠረት በውድድር ላይ የተመሠረተ ልየታ በማድረግ ስምሪት እንደሚሰጥም ተናግረዋል። ለሚያጋጥም ተጨማሪ የሰው ኃይል ፍላጎት ወይም ከበቂ በላይ የሰው ኃይል የሚያስፈልግባቸው ቦታዎች ላይ በተዘጋጀው የመውጫ ስትራቴጂክ መሠረት ወደ ስራ እንደሚገባ ሳሙኤል ጠቁመዋል። ዩኒቨርሲቲው ከአራት ሺህ በላይ ሰራተኞች ሊያሰናብት መባሉን በተመለከተ በጋዜጠኞች ጥያቄ የቀረበላቸው ተጠባባቂ ፕሬዝዳንቱ አራት ሺህ የአስተዳደር ሰራተኞች ያለው ተቋሙ አራት ሺህ ሰራተኞች ሊያሰናብት ነው መባሉ ትርጉም የማይሰጥ ነው ብለዋል። ሆኖም ዩኒቨርሲቲው በሁሉም መዋቅሮች በቂ ሰራተኛ አለው ማለት ሁሉም ይቀጥላሉ ማለት እንዳልሆነና ብቃት ያላቸው ሰራተኞች ቅድሚያ ተሰጥቷቸው ቦታውን እንዲይዙ እንደሚደረግ ጠቅሰዋል። የአዲስ አበባ ዩኒቨርሲቲ ወደ ስራ ገዝነት የሚደረገውን ወደ ራስ ገዝነት የሚደረገውን ሽግግር ከወሳኝ ስትራቴጂካዊ እርምጃዎች መካከል አንዱ በቀድሞ መዋቅር የነበሩት 658 የኃላፊነት ቦታዎች ወደ 440 ማውረድ መሆኑንም ተናግረዋል። ለ332 መካከለኛና መሰረታዊ የአመራር ኃላፊነት ቦታዎች በሶስት ዙር ማስታወቂያ ወጥቶ ለ317 ያህል መደቦች ምደባ መሰጠቱ ተገልጿል። በይደር የቆዩ 15 የስራ መደቦች በቀጣይ ለውስጥና ለውጭ አመልካቾች ማስታወቂያ ወጥቶ እንደሚሟሉም ተናግሯል። ዩኒቨርሲቲው በጀመረው ሪፎርም መሰረት ዩኒቨርሲቲው በጀመረው ሪፎርም መሰረት የድህረ ምረቃ ብቻ ሳይሆን ከመቶ በላይ የቅድመ ምረቃ ፕሮግራሞች እንዲዋሃዱ፣ አንዳንዱ ደግሞ ለጊዜው ተማሪ እንዳይቀበሉ መደረጋቸውን፣ ይህም ያስፈለገው የኢኮኖሚ የሚፈልጋቸው ጠንካራ ፕሮግራሞች እንዲኖሩ መነሻ በማድረግ መሆኑን አብራርተዋል። በዚሁ መሰረት ዩኒቨርሲቲው ከነበሩት ከአምስት መቶ በላይ የቅድመና የድህረ ምረቃ ፕሮግራሞች ወደ አራት መቶ አስራ ስምንት ዝቅ እንዲሉ መደረጋቸውንም አስረድተዋል። የአዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር የሚያግዘውን እንደ ኤሮፕያን አቆጣጠር ከ2024 እስከ 2028 በቀረጸው አዲስ ስትራቴጂካዊ እቅድ መሰረት 59 ቢሊዮን ብር በጀት እንደሚያስፈልገው ይህም በአማካይ በየአመቱ 11.5 ቢሊዮን ያህል ብር መሆኑንም ባለፈው ዓመት 4.4 ቢሊዮን ብር ወጪ መደረጉን ከዚህ ውስጥም 1.3 ቢሊዮን ብር ራሱ ዩኒቨርሲቲ ያመነጨው መሆኑን የተቀረው ደግሞ ከመንግስት እንደተሰጠው ሳሙኤል አስረድተዋል። በ2018 ዓ.ም. አንድ ነጥብ አምስት ቢሊዮን ብር ገቢ ለማመንጨት እቅድ መያዙን ከመንግስት የሚሰጠው ድጋፍ ግን በዓመቱ መጨረሻ ላይ እንደሚታወቅ ገልጸዋል። ዩኒቨርሲቲው ራስ ገዝ ሲሆን ከመንግስት የበጀት ድጋፍ አይደረግላቸውም ማለት እንዳልሆነ መታወቅ እንዳለበት ነገር ግን የሚሰጠው የገንዘብ መጠን እየቀነሰ እንደሚሄድ በአዋጅ ቁጥር 1294/2015 መስፈ መስፈሩን አዲስ አበባ ዩኒቨርሲቲ ሕዝብ ተቋም በመሆኑ የሚደረግለት ድጋፍ እንደሚቀጥል፣ አሁን እየተደረገ ያለው የተሻለ ነጻነት ያለ ሆኖ በተጠያቂነት የሚመራ የመንግስት ዩኒቨርሲቲ ማድረግ መሆኑንም ተናግረዋል። አዲስ አበባ ዩኒቨርሲቲ የአካዳሚክ ልዕቀት ማዕከልነቱን አጠናክሮ ማስቀጠል፣ በምርምርና በቴክኖሎጂ ሽግግር የማህበረሰቡንና የኢትዮጵያ ኢኮኖሚክ ችግር መፍታት የሚችል አቅም መፍጠር፣ መሪዎችንና ፈጻሚዎችን በብቃት ማዘጋጀት በቀጣይ ሊያሳካቸው የያዛቸው ዋና ዋና ተልዕኮች መሆናቸውንም ተጠባባቂ ፕሬዚዳንቱ ገልጸዋል። አዲስ አበባ ዩኒቨርሲቲ የብሬክስ ሀገሮች ዩኒቨርሲቲዎቹ ኮንሰርትሬሽንም መስራች አባል መሆን፣ እንደ ኤሮፓያን አቆጣጠር ከ2026 ጀምሮ ተጨባጭ ፕሮግራሞች መክፈት፣ ተማሪዎች በጋራ የማሰልጠን የመመርመር ስራዎች ማከናወን፣ አንዳንድ ጉዳዮችን በጋራ ፋይናንስ የማድረግ ስራዎች ይጀምራሉ ተብሎ ይጠበቃል ብለዋል። ዩኒቨርሲቲው በዓለም አቀፍ ደረጃ ተቀባይነት ያላቸው እና በአህጉር ደረጃ ደግሞ የልህቅ ማዕከል የሆነባቸው የትምህርት ፕሮግራሞች እንዳሉት የጠቀሱት ሳሙኤል ይህን እድል በመጠቀም ዩኒቨርሲቲው ምሩቃን በአህጉርና በዓለም አቀፍ ደረጃ ያላቸውን ተጠቃሚነት ለማስፋት እንደሚሰሩበት አስረድተዋል። አዲስ አበባ ዩኒቨርሲቲ በአገር ደረጃ ሀሳባቸው የሚደመጥ ምሁራንና ተመራማሪዎች አሉ ያሉት ተጠባባቂ ፕሬዚዳንቱ ኢትዮጵያ ብሔራዊ ተጠቋም እንዲከበር በሀሳብ ደረጃ ለሚደረገው ትግል ዩኒቨርሲቲዎች ምንጭ መሆን እንዳለባቸው የአዲስ አበባ ዩኒቨርሲቲ አንዱ እንደሚሆንም ተናግረዋል። የኢትዮጵያ ብሔራዊ ጥቅም ከሁለት ውሃዎች ጋር እንደሚገናኝና አንዱ አባይ እንደሆነና መጠነቃቁን ሁለተኛው ደግሞ ቀይ ባህር መሆኑን፣ ኢትዮጵያ በቀይ ባህር ላይ ታሪካዊና ሞራላዊ ጥቅሞች እንዳሏት፣ እቃ የማስገቢያ ወደብ ብቻ ሳይሆን በራሷ ኢንቨስት የምታደርግበት ባለቤት ሆናም የምታልመውና የምትቆጣጠረው የባህር በር እንደሚያስፈልጋት ምሁራን ይህንን ውጥን የመደገፍ የዜግነት ግዴታ ኃላፊነት እንዳለባቸው አዲስ አበባ ዩኒቨርሲቲ ኃላፊነት ይወጣል ብለው እንደሚያስቡም አስምረውበታል። ዩኒቨርሲቲው ላለፉት 75 ዓመታት በሀገርና በአህጉር አቀፍ ደረጃ ተጽዕኖ ፈጣሪ የሆኑ ምሁራን ማፍራቱ፣ በአካዴሚክ በምርምርና በቴክኖሎጂ ሽግግር በርካታ ስራዎች ማከናወኑም ተናግሯል። ታሳ ታኅሳስ ሶስት ቀን በ1943 ዓ.ም. 50 ተማሪዎች ይዞ ስራ የጀመረው የአዲስ አበባ ዩኒቨርሲቲ ባለፉት ሰባት አስርት ዓመታት በላይ 300 ሺሕ የሚጠጉ በአገርና በአህጉር ደረጃ ተጽዕኖ ፈጣሪዎችን ማፍራት መቻሉ ተገልጿል። ዩኒቨርሲቲው የ75ኛ ዓመት በዓሉን ሲዘክር በእነዚህ ዓመታት ማህበራዊ፣ ፖለቲካዊ፣ ከነማዊ ስራዎች ለማሰብና የተቋሙን የ25 ዓመት የወደፊት ህልም በማስቀመጥ መጪውን ዘመን የሚመጥን አቅም ያለው ተቋም ለመፍጠር እንደሚጠቀምበት ተናግሯል። በዩኒቨርሲቲው 75ኛ ዓመት አከባበር ጉዞን የሚሰንድ መጽሐፍና ዶክመንተሪ በማዘጋጀት የአካዳሚክ ሴሚናሮችን፣ የፓናል ውይይቶች በማድረግ የበጎ ፍቃድ ስራዎች ሳምንት እና ሌሎች ኩነቶች በማካሄድ እስከ ታኅሣሥ ወር መጨረሻ ድረስ እንደሚቀጥል በመግለጫ ወቅት ተገልጿል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ?